ይህ አትክልት ፎሶሊያ ወይም ግሪን ቢ ብለን የምንጠራው ነው። ፎሶሊያ በርካታ ጥናቶችና ምርምሮች ተቀባይነት ያገኙ አምስት ድንቅ ጥቅሞችን ለሰውነት ይሰጣል። የመጀመሪያው ጥቅም ፎሶሊያ ለትንሹም ለትልቁ ማንጃ ተስማሚ ከሆኑ አትክልቶች መካከል ዋነኛውና ተቀዳሚውን ስፍራ የሚይዘው፣ ለዚህ ዋነኛ ምክንያት የሚከተሉት ሁለት ምክንያቶች ናቸው። አንደኛ፣ ፎሶሊያ በውስጡ በውሃ የሚወሙ የፋይበር አይነቶች በከፍተኛ ደረጃ በውስጡ ይዟል። እነዚህ በሆይ ፋይበር አይነቶች ወደ እኛ ሰውነት ሲገቡ ሳይፈጩ በቀጥታ ትልቁ አንጀት ጋር በመድረስ ትልቅ አንጀት ጋር ባሉ ጤናማ ባክቴሪያዎች እንደ ምግብነት ያገለግላሉ። እነዚህ ጤናማ ባክቴሪያዎች ይህን ፋይበር ሲያገኙ ፋይበር በሚከላከሉበት የራሳቸውን ጤንነት ይጠበቃሉ፣ ቁጥራቸውን ይጨምራሉ። አያይዘውም ለአንጀታችን ጤንነት ጠቃሚ የሆነ ኬሚካሎች ያመርታሉ። በዋነኝነት ሮፓት አስቴት ተብሎ የሚጠራው ወይም ሲዮሬት ተብሎ የሚጠራው የፋት አሲድ ኬሚካል አይነቶችን ያመርታሉ። በዋነኝነት ፕሮፓዮኔት አስቴት ና ቢዩትሬት ተብሎ የሚጠሩ የፋት አሲድ ኬሚካል አይነቶችን ያመርታሉ። እነዚህ የኬሚካል አይነቶች አንጀታችን ላይ ለሚከሰቱ ካንሰር ዋነኛ ጀረባ ምክንያት የሆኑ ጎጂ ሞሌኪሎችን ፍራዲካል ተብሎ የሚጠሩ እነዚህ ሞሌኪሎችን አንጀታችን አካባቢ የሚመሰረትበትን ሁኔታና መንገድ በመዝጋት እነዚህ ጎጂ ሞሌኪሎች አንጀታቸው ላይ ካንሰር የሚያስከትል ብዙዎችን ያጠባሉ። ከዚም በተጨማሪ አንጀታቸው ላይ ለሚከሰቱ ቁስለት ና እንደ አጠቃላይ ኢንፍላሜሽን የመጋለጥ እድላችንን በላቀዋነት ይቀንሳሉ። ሁለተኛ ፎሶዳ ለአንጀታችን ተስማሚ ያደረገው ከሌሎች አስከታዎች ና አይነቶች ሲነጻጸር ስንመለከተው እኛ ፎሶዳ ሳንመገብ ተያይዞ በቀጥታ ትልቁ አንጀት ጋር የሚደርሱ የካርቦሃይድሬት አይነት እና መጠኖች በላቀ ደረጃ ዝቅተኛ ነው ላይፈጩ በቀጥታ አንጀታችን ጋር የሚደርሱ የካርቦሃይድሬት አይነቶች መጠናቸው ከፍ ካለ ትልቁ አንጀት ጋር ያሉ ባክቴሪያዎች እነዚህን ካርቦሃይድሬት በመፍጨት እያይዘው በከፍተኛ ደረጃ ጋዝን የማምረት ስራን ይሰራሉ። እነዚህ የጋዝ በመቀጠል ወደ አካባቢ ህመም የወድ መነፋትን ድርቀትን ያስከትላሉ። ፎሶሊያን ስንመገብ የአይነት ስጋት እኛ ላይ የመከሰት እድሉ በጣም አነስተኛ ነው። ሁለተኛ ፎሶሊያ በውስጣቸው በላቀ ደረጃ ቫይታሚን ቢ ናይን ይዟል። በይበልጥ ይህን ቫይታሚን በውስጡ መያዙ ለሴቶች ሴቶች ያለ ጥቅም የላቀ ነው። አንድ ወር አበባ የምታይበት የእድሜ ክልል የገባች ሴት ለሰውነሷ ለሰው አዞተራ በበቂ መጠን ልትቀበላቸው የሚገቡ የማሚን አይነቶች መካከል ቫይታሚን ቢ ናይን አንዱና ወሳኝ ነው። አንድ ሴት በበቂ ሁኔታ ለሰውነሷ ቫይታሚን ቢ ናይን የምታይ ከሆነ በውስጡ የሚኖረው የኤስቴሮጅን መጠን ጤና መባረግ የተዛበ ወር አበባ ዑደት የመከሰትን እድልም በላቀ ሁኔታ ማስተካከል ትችላለች። ከዛም በላይ እርግዝና በሚመሰረስበት ጊዜ ጤናማ የእርግዝና ወራት እንዲኖረስ ያደርጋል። ሶስተኛ ፎርሶሊያ ለአንጀታችን ጤንነት ጠቃሚና አስፈላጊ ከሆኑ የአትክልት አይነቶች ይመደባሉ። ይህን ብቃትና አቅም ለፎርሶሊ የሰጠ በውስጡ የያዛቸው ቫይታሚን ኬና ካርሽም ናቸው። አራተኛ ፎሶሊያ አንጀታችን ላይ ሊከሰቱ የሚችሉ ካንሰሮችን የመጋለጥ ዕድላችንን በላቂነት ያቀንሳል። ለዚህ በዋነኛ ምክንያት ፎርሶሊያ በውስጡ ፖሊፌናል ተብሎ የሚጠራ እጽዋቶችን ይዟል። እነዚህ ፖሊፈናል ተብሎ የሚጠሩ የኬሚካል አይነቶች በውስጣቸው ከፍተኛ የኤሌክትሮን ክምችት ያላቸው የኬሚካል አይነቶች ናቸው። በውስጣቸው ለእነሱ ከሚያስፈልጋቸው ኤሌክትሮን በላይ መያዛቸው ወደ ውስጣችን በሚገቡበት ጊዜ ሰውነታችን ውስጥ ሲሰ የተለያዩ አጋጣሚ የሚመሰረሱ ኤሌክትሮን ጎድላቸውን ለጤናቸው አስጊና አደገኛ ለሆኑ ሞለኪሎች ፍራሪካት ተብሎ የሚጠሩ ሞለኪሎች ኤሌክትሮን በማምረት እነዚህን አደገኛ ሞለኪሎች በማረጋጋት እና በማምከን ሰውነታችን ላይ በርካታ ክፍሎችን እንዳያስከትሉ ያደርጋሉ። እነዚህ አደገኛ ጎጂ የሆኑ ሞሌኪሎች ከሚያስከትሏቸው ችግሮች መካከል አንዱና ዋነኛው ካንሰር ነው። አምስተኛው ፎሶሊያን አዘውትሮ በመመገብ የልብ የቆዳና ና የአይናችን ጤንነት ያሻሽላል፣ ከፍም ያደርጋል። ፎሶሊያ በውስጡ በከፍተኛ መጠን በውስጡ ቫይታሚን ሲ እና ቫይታሚን ኤ ይዟል። ቫይታሚን ሲ የሚያዙ ለቆዳችን ጥራት እና ውበት አስፈላጊ የሆነው ኮሊጂን ተብሎ የሚጠራውን ፕሮቲን አይነት በበቂ መጠን ሰውነታችን ውስጥ እንዲመረት በማድረግ ያለውን ጠቀሜታ ፎሶሊያ እንዲሰጥ ብቁ ያደረገው በውስጡ የያዛቸው በውሃ የሚማሙ የፋይበር አይነቶች ናቸው። እነዚህ በውሃ የሚሟሙ የፋይበር አይነቶች ውስጣቸው ሲገቡ ሲገቡ ዴል መሰል ቅርጽን በመያዝ ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች ኦክሲዴሽን ወይም ኦክሲዴን ስትረስ ተብሎ የሚጠራው ኬሚካሊ ለውጥ በመጋለጣቸው በፊት አስቀድመው ለደንባንባ እንዲወጡ የማድረግ ስራ ይሰራል። ኤል ዲ ኤል ተብሎ የሚጠሩ የኮሌስትሮል አይነቶች ለኦክሲዴሽን ወይም ኦክሲዴቲቭ ስትሬስ ተብሎ የሚጠራውን ኬሚካላዊ ለውጥ ከተጋለጡ ለጤና አስጊ በሆነ የኮሌስትሮል አይነት በመቀየር የደም ቧንቧ ውስጥ በመጋገር የልባችንንም የአንጎላችንን ጤንነት ሊያቃውሱ ይችላሉ። ይህንን አይነት ስርዓት እንዳይከሰት በሚገባ ይከላከል። ፎሶሊያንም ስትመገቡ በሚገቡ መጠን አብስሎ መመገብ አስፈላጊ ነው። ፎሶሊያን በሚገቡ መጠን አብስሎ መመገብ በውስጡ የያዛቸው ንጥረ ነገሮች፣ ኬሚካሎች ማነቃቃትና ቁጥራቸውን በመጨመር የተሻለ ጥቅም ማግኘት እንድትችል ያደርጋል። ፎሶሊያ መመገብ የሌለባቸው ወይም ከመመገባቸው በፊት የጤና ባለሙያችን ማማከር ያለባቸው የደም ማቅጠን ማቅጠኛ መድኃኒቶችን እየወሰዱ ያሉ ሰዎች ናቸው። ስለዚህም ምክንያት የሆነው ፎሶሊያ በውስጡ ጥቂት የማይባል የቫይታሚን ኬ ይዘት ስላለው ነው። ቫይታሚን ኬ በራሱ ደም ማቅጠን ባህሪ ስላለው የዛሬ ትምህርታችን ይህ ይመስላል። በሌላ አስተማሪ እስከምንገናኝ ሰላም ሁኑ።